መሀሌት ትልቅ ክደት እነመድብልን ካደቻቸው። በካደችው ክደት ደግሞ የበለጠ ዋጋ እንደምትከፍል መድብል አስጠንቅቋታል። መሀሌት ትልቅ ስህተት ሰርታለች። መድብል ሀይለኛ መሆኑን ረስታ ለዝና ሁሉንም ሚስጥር ተናግራ እንግዲህ መድብልን ዛሬ አስመትተዋለች። መድብል ደግሞ ከዚህም በኋላ የሞት ድግስ ነው የምደግስልሽ። እንዴት ትክጀኛለሽ? አንቺ ከሃጂ በቅርቡ አስወግድሻለሁ እንዳ ትጠራጠሪ ብሏታል መድብል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛለኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ተወዳጁን ምሳሌ ድራማ ወደ እናንተ እዚህ መጥቻለሁኝ። እንግዲህ በመግቢያው ላይ እንደ ተመለከታችሁት መድብል ሳያስበው እንግዲህ ተመቷል ማለት ነው። ዛሬ ይሄ ደግሞ በመሀሌት አማካኝነት ነው። መሀሌት እንግዲህ መቶ ሺ ብር ቀብድ ተቀበላ ከመድብል ላይ ዝናን በእጅ አስገባልሃለሁ በማለት ቃል ገብታ ነበረ። ከታሰረችበት መድብል እየፈታት እሷ ግን ዝናን ሄዳ አግኝታ ሁሉንም መድብል ያላትን ሚስጥር እንዳለ ነግረዋለች። ማለት ነው ለዝና አንተን እንዲዝላቸው መቶ ሺ ብር ሰጥተውኛል። እነሱ አግተውኝ ነው እስካሁን ድረስ እየቆየውት። እኔ ግን አንተን አሳልፌ በብር አልሰጥም። እንዴት አሳልፌ ይሰጣለሁ? በጣም ሲያንገላቱኝ ነው የቆዩት። በማለት እንግዲህ በሯን ከተቀበለች በኋላ መድብልና ና ሞገስን ክዳ እነሱ የበደሏትን በደል እያንዳንዱን ለዝና ስትነግረው ነበረ። ዝናም እንግዲህ አንቺ ጂነስ ነሽ፣ ከተወለድሽ እስከ ዛሬ ድረስ እንደ አሁኑ ጂነስ ሆነሽ አታቂም፣ መሀይ የመችሽ ነው ያላት። ማሀይ ይመችሽ በጣም ትልቅ ስራ ነው የሰራሹ እንዴት እንደዚህ ያስባሉ እኮ አንቺ እኔን አሳልፈሽ እንድትሰጪ ለአንቺ ብር ከፈሉ እስካሁን ጭራሽ አንቺን አግደው አስቀመጡ እንዴት ቢንቁን ነው በማለት እንግዲህ ዝናም ባፉ እንደሚለፈልፈው አሁንም እየለፈለፈ ይገኛል ከዛ በኋላ መሀሌት ያደረገችው ነገር እራት ጋብዢክ አንተን እንዳሰክርላቸው ነው የተዋዋለው። ስለዚህ እራት አብረን በልተን እናመሻለን፣ የሰከርኩ መስዬ ያሉበት ቦታ እንሄዳለን በማለት እንግዲህ ዝናም በደስታ ሀሳቧን ተቀብሏል። ዝና እንግዲህ ሳይሰከር የሰከረ መስሎ ሞገስና መድብል ደግሞ ሰክሮ መጣ ብለው እንግዲህ በተስፋ ሲጠብቁ በእጃችን ገባ አሁን አግተን የፈለግነውን እናደርጋለን በማለት እንግዲህ በተስፋ እየጠበቁ ነበረ። መሀሊት ግን ገንዘብ ከተቀበለች በኋላ ክዳቸዋለች። እቺ ከሃዲ መጨረሻዋ ግን ያው በመድብ ልጅ መጥፋት ነው። መድብል አለቅሽም፣ የመሞቻሽ ጊዜ ቀርቧል ብሏታል። ዝና ሳይሰክር እንግዲህ የሰካራመን ትወና እየተወነ ሞገስ እና መድብል ወዳሉበት እንግዲህ ደገፍገፍ አድርጋ መሀሊት ይዛ ሄዳለች። ዝናን መድብል እንግዲህ እየሰከረ መስሎት ምንም ሳይዘጋጅ ዝናን ገና ትከሻውን ነካ ሲያደረገው ዘርሮ ጥሎታል። መድብል ደግሞ እየሰከረ መስሎት ነበረ። በዚህ ተሸውዷል እንጂ መድብል ለዝና የሚሸንፍ አልነበረም። ግን ያው አንዳንዴ መዘናጋት የሚባል ነገር አለ። ስለሰከረ ቀስ ብለን ይዘን እየፈለግነውን ጥያቄ እንጠይቀዋለን፣ እናግተዋለን የሚል መክር ስለነበራቸው መሀሌት ግን እንደዚህ አድርጋቸዋለች፣ ክህዳቸዋለች ማለት ነው። መሀሌት እንግዲህ በመካድ የታወቀች ናት። ዝናኔው በጣም ስለምትፈራውም ስለምትወደውም አሳልፋ መስጠት አልፈለገችም። ግን መጨረሻዋ የመድብል በእጁ መጥፊያ በመድብል እጅ መጥፋት ነው የሚሆነው ማለት ነው። እዚህ ጋር ደግሞ ቅድስት እንግዲህ ቅድስት እንግዲህ ቤት ስታጸዳ ወረቀት አግኝታለች። ወረቀቱን አንብባ በጣም ተደናግጣለች። ይሄ ጽሑፍ የጋሼ ጽሑፍ ነው። አዲስ ነገር አለ። የጋሼ ጽሑፍ ነው። መድብል ጋ ልደውል እያለች መድብል ጋ እየደወለች ትገኛለች። መድብል ደግሞ ስልክ ሊያለት አላት አልቻለም። መድብል እንግዲህ ከዛ ወደ ቤት ከተመለሰ በኋላ ጎዳው። ትንሽ ከቆየ በኋላ ተነስቶ ነበረ። ዝና እንግዲህ እሱም መቶ ከጣለ በኋላ ቀጥታ ለካሌብ ሞሲሳ ደውሎ እቅዳችን ተሳክቷል ያሰብነውን አሳክተናል ድሉ የኛ ነው የሚል ዜና እያበሰረ ይገኛል ለካሌብ ሞሲሳ። እንግዲህ ካሌብ ሞሲሳ መድብል መወገድ አለበት ማወቅ የሌለበትን ሚስጥር ስላወቀ ልናስወግደው ይገባል ብሏል። ስለዚህ ቀጥታ ወደ ሻሸመኔ ውሰዱት፣ አሁን መኪና ልክልሃለሁ ብሎት ነበረ። ግን መድብል ሌሎቹ ተጨማሪ ሰዎች ሳይመጡ ነቅቶ እንግዲህ መድብልን መድብል ተነስቶ እንግዲህ ዝናን ከ እንደገና መቶታል ማለት ነው። ሳያስበው መሀሌት እየፎከረች ነበረ። በመግቢያው ላይ እንዳያችሁት እንደዛ ስራችሁ አሰቃይታችሁኝ፣ ዝም ብዬ ዝናን አሳልፌ የምሰጣችሁ ጅል መስያችሁ ነበረ። እኔ መቼም አላደርገውም ከዚህ በኋላ ትሞታ አለክ እያለች እየፎከረች ነበረ። እንግዲህ ዝናን ተመክታ እየፎከረች ነበረ። ከዛ በኋላ ሞገስን ፈርቶ ተደብቆ ሸሽቶ ነበር። ምክንያቱም ሞገስ ድሮም ዝናን ይፈራዋል። በመድብል አማካኝነት ነው። አሁን ላይ መድብልን ተጠግቶ ነው አብሮ እየተጋገዙ እንግዲህ ዝናን ሊያጠቁ ያሰቡት። መድብል ግን ሳያስበው ተመትቶ ነበረ። ከዛ በኋላ ከተነሳ በኋላ መድብል እንግዲህ ዝናን ጭንቅላት ጭንቅላቱን ነው እንደ እባብ እየቀጠቀጠው መሀሌት ደግሞ ከሮጣ ድንጋይ አንጥታ እንግዲህ መድብልን ለመንታት ሞከራ። ልታረቅ ነበር። ሞገስ እሷን አባሮ ወደ ቤት መልሷታል ማለት ነው። መሀሌት እንግዲህ በመደናገጥ እየሮጠች ወደ ኤፍራታ ጋር ሄዳለች። እያለከለከች ማለት ነው ቁና ቁና እየተነፈሰች ኡፍ ኡፍ እያለች ነበረ ዘላ ቤት የገባችው። ኤፍራታ ምን ሆነሽ ነው ማለት ምን ሆነሽ ነው ምን ተፈጥሮ ነው ብትላትም ምንም አልሆንኩኝም በማለት እንግዲህ በሩን ዘግታ ቁጭ ብላለች። ምክንያቱም ዝናን መድብል ዝናን ያደረገውን ነገር ስታይ ማመን ነው ያቃታት። መድብል ከዛ በኋላ ከወደቀበት ከተነሳ በኋላ ሌላ ሰው ነው የሆነው። አንተ እኔ ላይ እጅን ትሰነዝራለህ ካላወከኝም ማለት ነው ማን እንደሆንኩኝ በማለት እንግዲህ ራስ ራሱን እንደ እባብ ቅጥቅጥ አድርጎ ነው ከዛ ጥለውት የሄዱት። እሱ በሱ ቤት ቀድሞ ወደ ሸሸመኔ ለመውሰድ መኪና እያስመጣ ነበረ ግን መድብል ነቅቶ ዝናን ዘርሮ ጥሎ እንግዲህ ሻሽቷል፣ አመልጧል ማለት ነው። ከዛ በኋላ መሀሌት እና ኤፍራታ እንግዲህ አንድ ቤት ሆነዋል። ኤፍራታ የምትጠይቃትም ምንም ነገር ማስረዳት አልፈለገችም። መድብል በጣም ተናዷል። መሀሌት ጋም ደውሎ ነበረ። መሀሌት ጋር ሲደውል እንግዲህ አንስታ ለሙት ከዚህም በኋላ የሞትሽን ድግስ ነው መደግስልሽ ብሎ አስጠንቅቋታል። አሁን ላይ መድብል የወሰነው ውሳኔ ሁለቱንም አጠፋቸዋለሁ ብሏል። ሁለቱንም ማጥቼ እስር ቤት ገባለሁ እኔ በምንም ነገር አልደራደርም ብሎ ወስኗል። እንግዲህ አሁን ላይ ሊያበቃላቸው ነው። ሁለቱም ሳያስቡ እነሱ ያሉበትን ቦታ በስነ ስርዓት አጣርቷል። የዚህ ኢንፎርሜሽን አቀባይ ደግሞ ኤፍራታ ናት ማለት ነው ኤፍራታ መሐሌት እና ዝና የሚገናኙበትን አድራሻ በስነስርዓት ጠቁመዋለች። እዛም ሄዶ እንግዲህ እየጠበቀ ይገኛል። ኦረዲ መድብል እነሱን ለመግደል ተዘጋጅቶ ነው ይሄድ ያለው። ምሳሌንም ጭምር ለሞገስ ደውሎ ምሳሌን አደራ፣ እኔ አሁን ላይ ዝና ዛሬ ያበቃለታል፣ ከዛሬ አያልፍም የሆነ ነገር ቢፈጠር ግን ምሳሌ ማንም ስለሌላት ከምሳሌ ጋር እንድትሆን አደራ እያለ ይገኛል። ሞገስ ግን የትን ያለከው ምንም አይነት ስህተት እንዳትፈጥር እባክ፣ ቢያንስ ብሩክ ያለበትን ማወቅ አለብህ የብሩክን መጨረሻ ማወቅ አለብህ እያለ እየለመነው ነው። መድብል እየሰማ አይደለም፣ ሁለቱንም አጠፋቸዋለሁ ብሏል። ያሉበትን ቦታም እንግዲህ አውቋል ማለት ነው። ማሀሌት በጣም ፈርታለች። እገልሻለሁ የመጨረሻሽ ነው የሚሆነው ስላላት በጣም ፈርታለች። ይሄንንም ለዝና ነግረዋለች። እሱ እኔንም አንተንም ማጥፋት ነው የሚፈልገው የሚል ነገር እየነገረችው ነበረ። ማን አጥፊ ማን ጠፊ እንደሆነ እንግዲህ እናያለን እያለ ይገኛል። ማሀሌት በሰራችው ስራ እንግዲህ በጣም እያደነቃት ይገኛል ለዝና ሌላ ስራም አለሽ ሌላ ትልቅ ስራ፣ ወደ ትልቅ ስራ ምርቷል ይሄ ብቃትሽ፣ በማለት እንግዲህ ከሌላ ሰው ጋር አገናኝሻለሁ እያላት ይገኛል። ይመስለኛል ከካሊብ ሞሲሳ ጋር ሊያገናኛት ነው ብዬ ተስፋ አርጋለሁ። መሀሊት በጣም ደስ ብሏታል አሁን ላይ አሳልፋ ስለሰጠች በዝና መሞገስንና መደነቅን ስለሰማች በጣም ደስ ብሏታል። ያው ጂነስ ነች ስትባል በጣም ነው የምትስቀው። ከምንም በላይ ከምንም በላይ ደስ ብሏታል። ለዛሬ እንግዲህ ጄላችሁ የመጣሁት ምሳሌ ድራማ ይሄን ይመስል ነበር። ቀጣዩን ክፍል ወደ እናንተ ጄስ ስለምመጣ ቻርሰምብቱ ቤተሰብ ያልሆናችሁ ቤተሰብ ሆኖ ምን ሊፈጠር ይችላል የሚለውን እንግዲህ ሀሳብና ስቴታችሁን በኮሜንት አስቀምጡልን። ለዛሬ ጨርሰናል። ባይ ባይ፣ ቻው ቻው።